ከኔ ሞተ በጣም ማለት ነው ልጅ እንደምፈጥር ነው የታወቀኝ ማለት ነው። እና ከዚህ በኋላ ያለው ነገር እናንተ ካላችሁ የዛሬ ዓመት ትልቅ ነገር እንደማደርግ አውቃል። ለእናንተ ፊቱ ማለት ነው። ትልቅ ነገር ኖሯችሁ አስቡት። በቂ ነገር ኖሯችሁ በቀላሉ አካውንታችሁ ላይ አሪፍ ገንዘብ ኖሯችሁ አካውንታችሁን መጠቀማችሉም ብትባሉ ምን ይሰማችሁ? ለወሳኝ ጉዳይ ከአካውንታችሁ ያለውን ገንዘብ ፈልጋችሁት አትጠቀሙም ተባላችሁ እንበልና፣ አካውንታችሁ ደግሞ ከወንድሞቻችሁ ከእህት ወንድሞቻችሁ ከዘመዶቻችሁ ጋር በአንድ ላይ የተከፈተ የቤተሰብ አካውንት ቢሆን፣ እናንተም ድርሻ አላችሁ፣ ወንድሞቻችሁ እህቶቻችሁም አካውንቱ ላይ ድርሻ አላችሁ። አንድ ላይ ተስማምታችሁ አውጥታችሁ ገንዘቡን መጠቀም ሲችሉ፣ ነገር ግን በተወሰኑ ሰዎች ምክንያት አካውንታችሁ እንዳይንቀሳቀስ ተደረገም በጣም አስፈልጓችኋል። ብዙ ታሪክ መስራት የምትችሉበት ገንዘብ ነው። ሕይወታችሁን የምትቀይሩበት ገንዘብ ነው። የሚገራርም ፕሮጀክት እጃችሁ ላይ አለ፣ ግን ገንዘቡን ተከላከላችሁ። ምን ይሰማችኋል? አድዋ ለእኔ እንደዛ ነው እየተሰማኝ ያለው አሁን ላይ ማለት። በጣም የሚገርም አንጡራ ሀብት አለን። ሀብት ነው። በቱሪዝም ቢመነዘር ሀብት ነው። በአርት ቢመነዘርና ለዓለም ገበያ ቢቀርብ ትልቅ ሀብት ነው። ትልቅ ሀብት ነው። በስነ ልቦና ቢመነዘር ትውልዱን አንድ አድርጎ ለሚገርም ልማት ማንቀሳቀስ የሚችል ኢትዮጵያን እንደገና እንዳዲስ እንዳዲስ ዓለም ላይ ማስጠራት የሚያስችል የስነ ልቦና ወኔ መቀስቀሻ ነው። ስንቅ ነው፣ ጥጥቅ ነው ለትውልዱ። በትምህርት በአካዳሚኩ ቢካተት ያለው ሚና ቀላል አይደለም። የትውልዱን አእምሮ ከማነጽ አንጻር እና በሁሉም በሃይማኖቶች እንኳ ወስደው፣ አሁን ማነው ባለፈው አንዲት ልጅ እያወራች ነበረ እንዲሁ ስለ አድዋ ውይይት እያደረግን፣ አሁን ከተማችን ላይ ኢንስፓይሬሽናል ሞቲቬሽናል ስፒከርስ ተብለው አዳራሽ ሞልተው ወጣቱን የሚሰብኩ ሰዎች አሉ አይደል? ስለ ጽናት ዝም ብለው ይለፈልፋሉ። ከአድዋ አባቶቻችን የተሻለ ጽናት ሊያስተምር የሚችል ማን አለ? አንድ ሺህ ኪሎ ሜትር በባዶ እግራቸው ሄደው አንድ ሺህ ኪሎ ሜትር የተባለው ራሱ ከወረኢሉ እስከ አድዋ ያለው ከወረኢሉ እስከ አድዋ፣ እስከ ወረኢሉ የደረሰው ሰው እኮ ከደቡብ ኢትዮጵያ የተነሳ ሰው ነው። ከጋሞ የተነሳ ሰው ደቡብ እንትን ወረኢሉ ደርሷል። ከቤንሻንጉል የተነሳ ሰው ወረኢሉ ደርሷል። ከጋምቤላ የተነሳሰው ሰው ወረኢሉ ደርሷል። ከጅማ የተነሳሰው ሰው ወረኢሉ ደርሷል። ስለዚህ ይሄን ስናስበው ብዙ ሺህ ኪሎ ሜትሮችን በባዶ እግሩ ለዛውም እንዳሁኑ ጫማ የተስተካከለ መንገድ አይደለም። ጫካ እያቆራረጠ ነው። አውሬጋ መንገድ እያደረ ነው። አውሬጋ እየታገለ ነው። ጦርነቱ እኮ ያለበት አድዋ ላይ ጣሊያን ጋር አይደለም። ጦርነቱ እኮ መንገዶች ላይ ብዙ ጦርነት ዋጋ ከፍሎ ነው። በረሃው አንዱ ጦርነት ነው። ጠጠሩ እግሩን የሚወጋው ሾሁ፣ አለቱ ሌላው ጦርነት ነው። ረሃቡ ሌላው ጦርነት ነው። ብርዱ ሌላው ጦርነት ነው። አውሬጋ የሚያደርገው ትግል ሌላ ጦርነት ነው። እነዚህን ሁሉ ጦርነቶች ታግሎ ሄዶ ከዚህ በላይ ጽናት አለ ነው ከዚህ በላይ አገር ወዳድነት አለ እንዴ? ይሄ ትውልድ በዛ ልክ መሆን የሚችለው ያን አድዋን በትክክል ሴንስ ማድረግ ሲችል የተከፈለለትን ዋጋ በትክክል በልኩ ማወቅ ሲችል፣ ይሄን እያወቅን አለመሆናችን ትንሽ ያበሳጫል፣ ያናድዳል። ወደኋላ ዞሬ አድዋ ምን እንደሆነ እንዳውቅ ያደረገኝ ቀን ዛሬ ነው ማለት። እስከ ዛሬ አድዋ ለኔ ምንም ነበር ማለት ምንም ስላችሁ አስቢያ በቃ ተዋጉ ተዋጉ ነው በቃ አለቅ። መዋጋት ማለት ደም ማፍሰስ ማለት ምን እንደሆነ አሁን ነው እኔ። የመቀሌ ጦርነት የወለጋ ጦርነት ተብሎ ስለዛ ነው ላቅ የምችለው እንጂ ስለአድዋ እኔ አስቤውም አላቀም። በትምህርት ቤት ድሮ እንደውም ትንሽ ልጆች ሆነን የአድዋ ቀን ነው ተብሎ ልብስ አድርገን ይሄ ቢላስ መሰለን ምናምን የምንሄደው ጊዜ ይሻል ነበር ከአሁኑ። አሁን ጭራሽ አይምሮ ውስጥ የለም። እና ከዚህ በኋላ ደግሞ ዞሬ እንዳስብ ዛሬ እናንተ አርጋችሁኛል እንዳቅ ማለት ነው። እና ደግሞ እናንተ ኪነ ጥበብ ላይ ያላችሁ ሰዎች አሁን እኔ ችን ካልኳችሁ ሰርታችሁበት በደንብ ሰውን ብትጋብዙ ከእናንተ ብዙ ሚማር ገብቷል። ልክ እንደዚህ ተጸጽቶ አለማወቄ በጣም አናዶኛል። ባለቅስ ራሱ እውነት ነው። በጣም የሆነ ደደብ የሆነ ጭንቅላት ይዤ እንዳለ ዛሬ ነው የተረዳሁት። እና ማለት ነው ራሴን እንደወቅስና ልጅ ስወልድ ከኔ ባሳ የሞተ የሞተ ማለት ነው እኔ ትንሽ ነፍስ አለኝ፣ ከእኔ ሞተ በጣም ማለት ነው ልጅ እንደምፈጥር ነው የታወቀኝ ማለት ነው። እና ከዚህ በኋላ ያለው ነገር እናንተ ካላችሁ የዛሬ ዓመት ትልቅ ነገር እንደማደርግ ቃል ለእናንተ ፊቱ ማለት ነው። በምንም ይሁን በምንም በቃ ስለ አድዋ ምንነት አሁን አላውቅም። እውነቴን ይነምጣቸው ማለት በቃ አባቶቻችን ለእኛ ሲሉ ተዋጉ ምናምን ነው፣ ምን የምሰማውን ለማወቅም ፍላጎት የለኝም። ከዚህ በኋላ ግን ላለው ዞሬ አይቼ ለሌላ ማሳወቅ፣ እናንተ ደግሞ ከዚህ በላይ መስራት ትችላላችሁ ብዬ አምናለሁ። ሰርታችሁ እንደዚህ እንዳለ የዚህ ግቢ ህዝብ ራሱ በጣም ብዙ ነው። ማለት ታገል እዚህ ላይ መስራት ይችላል። አንድ ሰው ከመቶ ሰው አስር ሰው ብታነሱ የአስር ሰው ሌላ አስር ሰው ይፈጥራል። ይሄን ነገር ብትሰሩበት ነው ስለተሰማኝ ነው። በሰዓቱ የነበረው የሀሳብ ልዩነት ይሄ የፊዚካል ጦርነት ወይም የአካላዊ ጦርነት ብቻ አይደለም፣ የአይዲዮሎጂ ልዩነት ነው። ጥቁሮች ገና አልነቁም፣ እንስሳ ናቸው። ማሰልጠን ይጠበቅብናል። ለማሰልጠን ደግሞ እኛ ኃላፊነት አለብን ነጮች አፍሪካውያን እንደ እንስሳ ነበር የሚያዩ። ይሄዋ አስተሳሰብ ባድዋ ግን ድል ተመቷል፣ ተሰብሯል። አፍሪካውያን አይችሉም፣ ገና ምንም ያልተሰራበት ለመሬት ያልሰለጠነ ማህበረሰብ፣ ኦልሞስት ከእንስሳ ያልተለየ ማህበረሰብ አለ። ስለዚህ ይሄን በስነ ስርዓት ተከፋፍለን እኛ ማሰልጠንና ማልማት ለራሳችን መጠቀም አለብን። የሰው ኃይሉን ለጉልበት እንጠቀመዋለን መልክዓ ምድሩንና ያለውን ሪሶርስ ግን ኤክስትራክት አድርገን ወደ ሀገራችን ለእኛ ትውልድ ይጠቅማል ብለው ወስነው በበርሊን ጉባኤ እርሳስና ወረቀት ይዘው ነው በስዕል በቻርት የተከፋፈሉት። ተወያይተው ማን ማንን ይውሰድ ተብለው ቆራርሰው ተከፋፍለው ነው ቀጥታ ወደ አካላዊ ቅኝ ግዛት የመጡት፣ ጦራቸውን ክተት አውሸው። በዚህ ሂደት ነው እንግዲህ ጣሊያን አንድ ቄስ ልካ ምጽዋ ወደብ ላይ ስለላዋን ከጀመረች በኋላ ኢትዮጵያን እንዴት ብገዛ ጥሩ ነው የሚል ስትራቴጂ ነድፋ በስለላዋ መሰረት በጊዜ ሂደት አጼ ምኒልክን አስፈረመች እና ያስፈረመችው ውል ሸር ደባ ስለነበረበት አንቀጽ 17 ያ ሲነቃ በዛ ምክንያት የነበረው ክርክር የጎላ ሆነና መጨረሻ ወደ አይቀሬው ያድዋ ጦርነት አመራ። በጦርነቱም አምባላጌ ላይ፣ መቀሌ ላይ በተደጋጋሚ ከተሸነፉ በኋላ የመጨረሻውን ኃይላቸውን አሟጠው አድዋ ላይ ጦርነቱ ተደረገ። አድዋ ላይ ፈጣሪም ቀናቸው፣ መልክዓ ምድሩም አሪፍ ነበር። ኤሪትራውያን ለጣሊያን አድረው የነበሩ ሰላዮችም ለኢትዮጵያ ትልቅ ዋጋ ከፈሉና ኢትዮጵያውያን ድል ተቀዳጁ። ኢትዮጵያውያን ብቻ አይደሉም፣ መላ አፍሪካ። መላ አፍሪካ ብቻ አይደለም፣ ሙሉ ጥቁር፣ የዓለማችን ጥቁር ይሄ ያድዋ ድል ድሉ ነው። እሱ ብቻ አይደለም የነጮችንም ሙሉ አስተሳሰብ የቀየረ በታሪክ በሰው ልጆች ታሪክ ሂደት ውስጥ አንድ የታሪክ ትልቅ ጥፋት ነው። ፍልስፍናን፣ አኗኗርን፣ አስተሳሰብን፣ እይታን መቀየር የቻለ ትልቅ ታሪክ ነውና በኪነ ጥበቡ የሚባለውን ያህል አልተሰራለትም። አንዲት አሜሪካ ብዙ ጊዜ ታዝባችሁ ከሆነ ፊልሞቻቸው ሳይንቲፊክ ፊልም ይበዛዋል አይደል? ፊክሽናል የሆነ ፊልም ይበዛዋል። ለምንድን ነው በቂት ሴት የላቸው በቂ አገራዊ ታሪክ አገራዊ ባህል አገራዊ እሴት የሚባል የለም። እንደዚህ አውጥተው ለዓለም ገበያ የሚያቀርቡት ስለዚህ መጠቀም የሚችሉት ፈጠራቸው ፈጠራቸውን ተጠቀሙና የሳይንስና ቴክኖሎጂ ስራዎችን ፊክሽናል የሆኑ ስራዎችን እየሰሩ ነው ያሉት። እነ ሆሊውድ እነ ሆሊውድ አድዋን ያህል ነገር ቢያገኙ ኖሮስ በምን መልኩና እንዴት ምን ያህል ይሰሩት ነበር? እንዳለውም ጆ ያንዳንዳችን የእያንዳንዳችን የዓለም ሕዝቦች የእኛም ታሪክ እስኪመስለን ድረስ ያጋቡብን ነበር። ዓለም አቀፍ በዓል ያደርጉት ሁሉ ነበር። ኢትዮጵያ የትኛውም ዓለም ላይ ያለ እና የትኛውም ዓለም ላይ ኢትዮጵያ የሆነ ሁሉ ዛሬ ሊኮራበት የሚገባው በዓል፣ ግማሹ አፍሮበት ተሸማቀ። እኔ አሁን ዛሬ ስመጣ ዕቃ ውስጭ ነበር ነበርና ሲፈትሽ የልቴጅ ነው ሀገር ልብስ ያሸው ከብያል የዝማ የማየት የትስ ብሄድ ልጠየቅ አይገባኝም እና እንዲ እንዲህ አይነት ነገሮች አሉና ያንስብኛል እኔ የሆነው አካል ሳይገባው ትክክለኛው አስተሳሰብና ትክክለኛው ማንነት አሁን ያለው ማንነት መስሎ ይታየዋል። በተለይ ይሄ ከንባብ የራቀው ከመጠየቅ የራቀው ዝም ብሎን የሚሞላ ሚሞላ አይነት ትውልድ አለ። የተሞላ ትውልድ አሁን እሱ ነው በጣም አስቸጋሪ የሆነ የተወሰኑት ደግሞ ገብቷቸው ግን ደግሞ በገዛ አገራቸው ባዕድ ሆኖ በነፃነት የፈለግነውን ለብሰን፣ በፈለግነው መንገድ አውርተን የፈለግነው ቦታ ተንቀሳቅሰን ሰርተን በቃ እኛ የአድዋን ድል ያስገኙልን የቅድመ አባቶቻችን የጀግኖች በአንድነታቸው በመተማመን ከጫፍ ጫፍ ወጥተው ለኢትዮጵያዊነት ዋጋ የከፈሉ እያንዳንዱ ኢትዮጵያዊ በሰዓቱ ይፎክር የነበረው በግጥሚያው ወቅት እያንዳንዱ ኢትዮጵያ ኢትዮጵያ ወይም ሞት ነበር። ከዛ አይነት ኢትዮጵያዊ መጥተን አድዋን ያህል ታላቅ ድል ባለቤቶች ሆነ? እነሱ ይዘውት የመጡትን የቤት ስራ አስቀርተን እርስ በርሳችን ምንባላበት ማድረጋችን በጣም የሚያሳዝን ነገር ነው። እንደዚህ አይነት ጠባብ ቦታ ላይ ተሰባስበን የምናከብርበት አንዱ ምክንያት የአደባባይ ነፃነታችንን ስላጣ ነው።